እንትነዋ በእንትን እንከፍልሃለን፣ በስዊዝ ባንክ እንከፍልሃለን። ችግር የለውም። በዶሮ ወጥ አንተ አጠቃለህ ቱምን ሰጥህና የመጨረሻውን ቲንግ ወንደዳኬት ዮኒን ማፈን ማለት ቀላል ነገር አይደለም። አሁን አጸፋውን አየዋለሁ። እንትን መጨረሻ የቀረችን ነገር ወንደዳኬት ምንድን ናት? ይሄ ከፉክክሩ መንፈስ በዘለለ አሁን ባለንበት በእርቅና ሰላም እየወረደ ባለበት መንፈስ ይቅርታ ተጠያይቀን ስለሆነ ያለ ነው። ሳንሄድ በፊት ለመቄዶኒያ ደግሞ ፕሌጅ አድርገን እንድንሄድ እፈልጋለሁ። መቄዶኒያ እኔ እንደዚህ እሰጣለሁ ብለን ፕሌጅ እናደርግ። ትንሽ ገንዘብ የሚባል የለም። እነኛ አዛውንት ትልልቅ ሰዎች የሚረዱበት፣ ጉዳተኛ ብዙ ሰው የሚረዳበት፣ ኢትዮጵያ ውስጥ እጃጠር የሆነ ሰው የሚረዳበት ስለሆነ ስማቸው መነሳቱ ካልቀረ ይህንን ያህል ነገር አደርጋለሁ ብለን ፕሌጅ እንድናደርግ እፈልጋለሁ እና ያኛው ፓርቲ ይቀጥላል። ከዛ በፊት ግን ቴዲ ቴክ ካፍለ ምንዝና የምትለውን ነገር የመጀመሪያው ነገር የተምርን ጉዳይ ግራቀኙን እያያችሁ ያላችሁ ሰዎች የራሳችሁን ድምዳሜ ይወስዳችኋል እስከ ማድረስበት ቦታ ደርሷል። በቃ የራሳችሁን ውሳኔ ያያችሁትን አይታችኋል። እዚህ ጋር ያገናኘን የፍርድ ሂደቱ የፍርድ ወይም ደግሞ ሚዲተር የነበረው ሰው ትክክል አልነበረም የሚል ክስ ስለቀረበነ፣ በእኔ እና በአንደኛው ተጠርጣሪ መካከል አላስፈላጊ የሆነ የቃላት ልውጦች ስለነበሩ ያንን ለማጥራት ነው እንጂ የክስ ሂደቱ እንደገና ድጋሚ ፋይል አገላብጠን ለማየት አይደለም። ያን ካልኩኝ በኋላ ግን እንዳልኳችሁ እኛ መገኘት የነበረብን ቦታ ነበረ። እንወያያለን፣ ከዛ በኋላ እንሄዳለን። አደኝ ዘዳ የአንድ ሀገር ልጆች ነን፣ ስንደክም ስንጠነክርም እንደምንወዳደሰው ስንደክም ደግሞ እንደዚህ በሰለጠነ መንገድ መጎሻሸሙ ይበል የሚያሳይ ነገር ነው። እንዲህ ነው ማህበረሰብ ሲታነጽ የኖረው። እንዲህ ነው አንዳችን አንዳችንን ጎሸም እያደረግን የመጣ ነው። ይሄ መለመድ አለበት ብዬ አስባለሁ። ነገም ከነገ ወዲያም ምንድነው ጥፋታችን ተባብለን በቃ አንዱን ለመስበር አይደለም፣ እስከሚገባን ድረስ አንዱንም ለማጨቀን አይደለም። ይህንን ነው መልመድ ያለብን ብዬ አስባለሁ። ከዛ ባሻገር በመጨረሻ ምንድን ነው ማስቀመጥ ያለብኝ ነገር? የቻሌንጁ ጉዳይ ከጎን እንዲቀመጥ ስላልከኝ እሱ በኋላ እናንተ ካላችሁ በኋላ የምለው ይሆናል። እኔ ግን በማወቅም ባለማወቅም ከአንደበቴ ለወጡ ከኔ ለማጠብቋቸው ንግግሮች በሙሉ ከልብ ይቅርታ ጠይቃለሁ። ፊራኦልን በገለጽኩባቸው አረፍተ ነገሮች መካከል የሰነቀርኳቸው ፐርሰናል የሆኑ ንግግሮች አላስፈላጊ ለጆሮ የሚሰቀጥጡ ንግግሮች የሰማችኋቸው በሙሉ የእኔ ድክመቶች ናቸው። የማንኪያ ብሔር አይጨምርም። በእኔ ምክንያት የማንኪያ ብሔሮች እንዳይሰደቡ የእኔ ድክመቶች ናቸው። የቴዲ የቴድሮስ ጌታሁን እነዚህ ለሰሟቸው ንግግሮች፣ አጸያፊ ንግግሮች ከአንተ አይጠበቅም ላላችሁኝ በሙሉ ከልብ ከልብ ይቅርታ ጠይቃለሁ። ፊራኦል እንድሜ ነው ይቅርታ ጠይቃለሁ። እንደዚህ ከእኔ ለማይጠብቃቸው ከአንደበት ያመለጡ ንግግሮች ይህንን ነው የምለው እዚህ ጋር ላቆምና እናንተ ደስማ ቴንክዩ ቴንክዩ ቴዲዬ፣ ቴንክዩ እግዚአብሔር ያክብራችሁ። ፊራ፣ የምትለው ነገር የምትጨምረው ነገር አለ ወይስ ቁጥር ወደ መጥራት ልንሄድ ነው? የፈረደበት ቁጥር ጋር ልንሄድ ነው። ምን እንድነው የምጨምረው በእንትኑ የይቅርታው ነው። አይ የምትለው ነገር ካለ ለመጨረሻ ድል ስተብይ ነው። ምንም ነገር ከሌለ ችግር የለም። ኦልሬዲ ይቅርታ ጠይቃልኩ አይደል? ይቅርታ ተጠያይቀናል። ወደፊት ለመሄድ ላይክ ምትለው ነገር ማን ነው? ቲ ዮኒ ቶሮንቶ ወደ ዮኒ ኢጅፕት ቀይሯል። ስለዚህ በስሙ ላይ ባለው ዮኒ ኢጅፕት በሚለሆን የምቀትለው እስኪ ቀይር ድረስ እሱም ይቅርታ ማለት እንዲጠይቅ ፈልጋል። አንድ ደውዬ ኬዙን አጣርቼ አመጣለሁ ብሎ አላመጣም፣ አልተመለሰም። ከዛ በኋላ ሁለት ለነበረው ለተፈጠረው ስህተት እኛንም ኢትዮጵያን ምክንያቱም በዚህ ውስጥ ሁሉም ቤር ብሔረሰቦች አሉ ስለዚህ መጠየቅ አለበት እና እንደውም ዛሬ ወንድሜ ወዳጄ ብለው እዮዳብ ዛሬ እየጠበቀ ነበረ። እሱ እነዚህ ነገሮች እየጠበቀ ስለነበረ ይቅርታ እንዲለን ብሔር ብሔረሰቦቹ ብሔር ብሔረሰቡን አቀርባለሁ ብሎ አቀርባለሁ ብሎ እስከ የዞቹን አቀርባለሁ እንደዚህ አቀርባለሁ ያው ከየዞቹ እውነቱ የወጣው ሌላ ቦታ ነው። የኔ ሀቅ የወጣው እውነቱን ያወጣው የክፉ ቀን ወዳጅ ብዬ የምጠራው አቶ ዮዳብ ናቸው። ተከበሩ ክብርት ክብሯን። ስለዚህ አቶ ዮናስ ደግሞ አቶ ዮናስ ደግሞ አቶ ዮናስ ኢጅፕት ደግሞ ማለት ያለባቸው ኬዙን አቀርባለሁ ወረቀቱን አቀርባለሁ ብሎ አላቀረቡም። ስለዚህ ይቅርታ ይጠይቁ ነው። እኛንም ሁላችንን በዚሁ ጥሩ ቡድ ውስጥ ነው ያለው። በጣም ወድጀዋለሁ። እዚ ቡድ ውስጥ መሆነ ደስ ብሎኛል። ነገሩ እየቀለለን ያለው አንተ የምትናገርበትን መንፈስ ወድጃለሁ። ክብርት እየወዳብ ላይ የጠራህበትንም መንገድ ብዙ አልጠላውትም። አሁን ካለንበት ቦታ አንጻር እኔ እውነት ለመነጋገር ዮናስን ታስታውሳለህ? ቀን ስንነጋገር ዮናስ ሳይሆን ዮኒ ቶሮንቶን እንደውም እዚህ ውስጥ አናስገባም ብዬ ነበር። ቢኮዝ ከእናንተ መሀል ያለውን ነገር ጥርት ባለመንገድ የእናንተን መዝጋት ስለፈለግኩኝ ዮኒንም በቅርበት ስለማላውቁ በኋላ ግን አናግሬዋለሁ። እዛ ውስጥ በውይይታችን ውስጥ የተነሳው ሀሳብ ይሄ ልጅ በዚህ ጉዳይ ውስጥ ከሚገባው በላይ ተጠርቷል። ቻሌንጅ በሚባለው ነገር ውስጥም ስለተጠራ ቻሌንጁንም ኦፍ የምናደርግ እና በራሳችን ኦፍ አውር ኦውን ቮሉሽን በቸርነት የምንሰጠውን ነገር ብቻ ፕሌጅ የምናደርግ ከሆነ ሴለብራቶሪ መንፈስ እሱ እዛ መገኘቱ አስፈላጊ ነው፣ መጨረሻው ላይ ይምጣ በሚል ነው እና በዛው መንፈስ ዮኒ ኦፍ ዩር ጉድ ዊል እዚህ ላይ የምትናገረው ነገር ካለ አፕሪሺዬይት። ኤክስፕላኔሽኖች ከሆኑ ግን ካለቀ በኋላ ሪግሬስ እያደረገብን እንዳይሄድ እዚሁ ላይ ዘግቼ ወደ ፕሌጁ ጉዳይ ነው። እኔ እዛ ጋር ቅድም በአጋጣሚ ነው የኔ ሀሳብ ለመስጠት ስል ነበረ ኢሜል ምናምን ግን ኢሜይል የደረሰኝ ነገር የለም። ማኛውም ጠይቆ የነበረ አድንጌረን ኢሜል እስካሁን ኢሜል አልመጣልኝም። ለመሰለ እኔ እንደማቀው የሰው ኢንፎርሜሽን ሰው ጋር ደውለ አክሰስ ማድረግ ዝልርል ዲፊካልት ነው ዛስፐርጀሪ ደግሞ እና በዛን ሰዓት አይጌቭ ማይ ኢሜይል ሰጥቻለሁ፣ ከላኩልኝ ይልብኝልኛል። በተረፈ ግን የተካሄደበት አካሄድ ስለተንዛዛ ወደ ጥል ነው የተካሄደ። ኦልሬዲ እኔ ምንም ከዚህ በኋላ ምንም ማድረግ አይጠበቅብኝም፣ ር ንግ ማድረግ አይጠበቅብኝም። ከዚያ ዊሊንግ ፓርቲሲፓንት የሉማ። ስለዚህ አንደኛ ኢሜሉ አልመጣም ነው። በነገራችን ላይ ኢሜል ስትሰጥ ኢሜል ተሳስተሃል እያለህ የነበረ ሰው ነበር። ዮኒ ነህ ዮኒ ነህ። ሪጋርድለስ ሪጋርድለስ አት ዘ ኢንድ ኦፍ ዘ ዴይ እያደረግን ያለነው ነገር ለሳንቲም ዶሮ የአምስት ብር ገመድ ነው እየገዛን ያለን ምን ለማድረግ ምንድነው የምናጣራው? ነው ብ የሳንቲም ዶሮ ናት፣ ይጣራ ነገር የለም። ጉዳዩ ለእኔ የሳንቲም ዶሮ ነው። እዚ ያለው የአምስት ብር ገመድ ገመዱን ነው ማስጣል የምፈልገው። ያንን እንደውም መጀመሪያ ላይ ቴዲም ሲያነሳው የነበረ ነው ይሄን ጉዳይ እኮ ድምዳሜ ሰተንበት ማለፍ የምንችለው ዛሬ አልነበረም እኮ ይላል ብሪጁን እኮ ከተሻገረ እንደ በቃ የወጠወጥ ነው ነው እዚህ ያደረስ። ነው እና አሁንም እኔ ለጉዳዩ ያን ያህል ክብር ቦታም የለኝም። ስ ትራንዛክሽናል እንደገባሁም ቴዲን ቤት ገብቼ ነገር ያለው ቴዲ ፊራኦል ከወጣ በኋላ ሁለት ነገሮችን ማንሳት ፈልጌ ነበር። አንዱ ጠበቃ ነኝ ምናምን ብሎ ወንጀል ሰርታችሁ እንዳትያዙ የሚል ነው። ሁለተኛ ደግሞ በዚህ ባለንበት ዓለም ላይ ዕቃ ተሸጠ ተገዛ የሚል ነገር በፊት በፊት ማለቅ ነበረበት። ተንዛዝቶ ነው እዚህ የደረሰው። ስለዚህ እሱን ጉዳይ ማጣራቱ ላይ ብዙ አልቸገርም። አሁን የሆን እያልክ ያለው አግኝቼ አቀርባለሁ ምናምን የተባለውን ነገር አግኝቼ ደብቄ ሳይሆን አልመጣልኝም። ኢሜሉም ነው የምትለው፣ ቢመጣም እኔ ኢሜሉ ያን ያህል የተከበረና ታላቅ ነገር ውስጡ ይኖራል ብዬ አላስብ። ካየ ነው የዘለለ እሱን ብሪጅ አልፈነዋል። እና አይ ቲንክ እዚህ ላይ ኮንክሉድ እናድርግና የእንትኑ ነገር እንሂድ ኦፊሻሊ ይሄ ቻሌንጅ የሚባለው ነገር ራሱ ጠርብ እየተናገርክ ነው። እንደ ይሰማ አሁን ይሰማል። ኮሜንት ላይ ይቅርታ፣ ኮሜንት ላይ እዮዳብን ክብርት ነው ያልከውን ያለእንደዛ ያልከ አልመስለ ክቡር እዮዳብ ነው ያለውዳብረዳ አቶ እዮዳብ፣ ወዳጄ እዮዳብ፣ የክፉ ቀኔ እዮዳብ ነው ያለው አቶ አሹ አሁን ዮኒ ቶሮንቶ ከፊራኦል ጋር ሰላም ስላወረዱ ዶክመንቱ እንኳን ቢመጣ

የሆኒ ቶሮንቶ ሳይፈልግ ቀርቶ ሳይሆን ለማጣራት ፈልጎም ነበረ። ሊያደርግም የፈለገው ነገር አለ። አሁን ሰላም ሲያወርዱ ሶስቱም ተመካክረው ነው ተብሎ ደግሞ ሌላ ድራማ እንዳይሰራ እሱን እንድታስቡበት ለማለት ፈልጌ ነው ተሳ